መዝሙር 141 አቤቱ ወደ አንተ ጮክ ስማኝ፣ ወደ አንተ ስጮህም የልመናዬን ቃል አድመጥ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መሥዋዕት ትሁን። አቤቱ ለአፌ ጠባቂ ያኑር፣ የከንፈሮቼንም መዝጊያ አጠብቅ። ልቤን ወደ ክፉ ነገር አትመልሰው፣ አመፅን ከሚያደርጉ ሰዎች ጋር ለኃጢአት ምክንያት እንዳልሰጥ፣ ከምርጦቻቸውም ጋር አልተባበር። ጻድቅ በምሕረት ይገሰጸኝ ይዝለፈኝም፣ የአጢአተኛ ዘይት ግን ራሴን አይቀባ፣ ጸሎቴ ገና በክፋታቸው ላይ ነውና። አያለኖቻቸው በአለት አጠገብ ተጣሉ፣ ጣፋጭነትና ቃሌን ይሰማሉ። በምድር ላይ እንደተሰነጠቀ እንደ መሬት ጓል እንዲሁ አጥንቶቻችን በሲኦል ተበተኑ። አቤቱ ጌታ ዓይኖቼ ወደ አንተ ናቸውና፣ በአንተ ታመንኩ፣ ነፍሴን አታውጣት። ተሰወሩብኝ ወጥመድ አመፅንም ከሚያደርጉ ሰዎች እንቅፋት ጠብቀኝ እኔ ብቻዬን እስካልፍ ድረስ ኃጢአተኞች በወጥመዳቸው ይውደቁ መዝሙር 142 በቃሌ ወደ እግዚአብሔር ጮኩ በቃሌ ወደ እግዚአብሔር ለመንኩ ልመናዬን በፊቱ አፈሳለሁ መከራዬንም በፊቱ እናገራለሁ ነፍሴ በውስጥ የባለቀች ጊዜ መንገዴን አወቅ በምሄድባት በዚያች መንገድ ወጥመድን ሰወሩብኝ ወደ ቀኝ ተመለከትኩ አየሁም የሚያውቀኝም አጣው። መሸሸጊያም የለኝም። ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኩ አንተ ተስፋ ነህ፤ በሕያዋንም ምድር አንተ ድል ፈንታይ ነህ አልኩ። እጅግ ተቸግሬ ያለሁና ወደ ልመና ያድምጥ፤ በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወይኒ አውጣት፤ ዋጋይን እስክትሰጠኝ ድረስ ጻድቃን እኔን ይጠብቃሉ። መዝሙር 143። አቤቱ ጸሎቴን ስማ፣ በእውነትህ ልመኔን አድምጥ፣ በጽድቅህም መልስልኝ። ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያህ ጋር ወደ ፍርድ አትግባ። ጠላት ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጎሳቁሏታል፣ ቀድሞ እንደ ሞተ ሰው በጨለማ ኑሮኛል። ነፍሴ በውስጤ ያለቀችብኝ፣ ልቤም በውስጤ ደነገጠብኝ። የቀድሞውን ዘመን አሰብኩ፣ ሥራህን ሁሉ አሰላሰልኩ፣ የእጅህንም ሥራ ተመለከትኩ። እጆቼን ወደ አንተ ዘረጋሁ፣ ነፍሴም እንደ ምድረ በዳ አንተን ተጠማች። አቤቱ ፈጥነ ስማኝ፣ ነፍሴ ያልቃለች። ፊትህን ከእኔ አትመልስ፣ ወደ ጉድጓድም እንደሚወርዱ አልሁን። አንተን ታምኛለሁና፣ በማለዳ ምህረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና፣ የምሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና፣ ከጠላቶቼ አድነኝ። እንተ አምላኬ ነህና፣ ፈቃድህን ለማድረግ አስተምረኝ። ቅዱስ መንፈስህም በጽድቅ መንገድ ይምራኝ። አቤቱ ስለ ስምህ ያው አድርገኝ፣ በጽድቅህም ነፍሴን ከመከራው አውጣት። በምህረትህ ጠላቶቼ እንደምሰሳቸው፣ እኔ ባሪያህ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋ። መዝሙር 144 እግዚአብሔር አምላኬ ይባረክ ለእጆቼ ሰልፍን ለጣቶቼም ዘመቻን የሚያስተምር መሐሬና መሸሸጊዬ መጠጊዬና መድኃኒቴ ረዳቴና መታመኚም ሕዝቤን ከእኔ በታችም ያስገዛልኝ። አቤቱ እርሱን ታውቀው ዘንድ ሰው ምንድን ነው? ታስብለትስ ዘንድ የሰው ልጅ ምንድን ነው? ሰው ከንቱን ነገር ይመስላል፣ ዘመኑ እንደ ጥላ ያልፋል። አቤቱ ሰማዮችን ዝቅ ዝቅ አድርጋቸው ውረድም፣ ተራሮች እንዳሳቸው የጢሱም መብረቆችህን ብልጫ አድርጋቸው፣ በትናቸውም ፍላጾችህን ላካቸው አስደንግጣቸውም። እጅህን ከአርያም ላክ አድነኝም፣ ከብዙ ውሆች፣ አፋቸውም ምናምንን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። አቤቱ አዲስ ቀኔ ቀኝልሃለሁ፣ አስር አውታር ባለው በገና ዘምርልሃለሁ። ለነገሥታት መድኃኒትን የሚሰጥ ባሪያውን ዳዊትን ከክፉ ሰይፍ የሚያድነው እርሱ ነው። አድነኝ፣ አፋቸውም ምናምንን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። ልጆቻቸው በጎልማሳነታቸው እንደ አዲስ አትክልት የሆኑ ሴቶች ልጆቻቸውም እንደ እልፍኝ ያማሩና ያጌጡ እቃ ቤቶቻቸውም የተሞሉ በየአይነቱ እቃ የሚሰጡ በጎቻቸውም ብዙ የሚወልዱ በማሰማሪያቸውም የሚባዙ ላሞቻቸውም የሚሰቡ ቅጥራቸውም መፍረሻና መውጫ የሌለው በአደባባዮቻቸውም ዋይታ የሌለ እንደዚህ የሚሆን ሕዝብ የተመሰገነ ነው። እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው። መዝሙር 145 አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለምም እባርካለሁ። በየቀኑ ሁሉ እባርክሃለሁ፣ ስምህንም ለዘላለም ዓለም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም። ትውልደ ትውልድ ስራህን ያመሰግናሉ፣ ኃይልህንም ያወራሉ። የቅድስናህን ግርማ ክብር ይናገራሉ፣ ተአምራትህንም ይነጋገራሉ የግርማህንም ኃይል ይናገራሉ፣ ታላቅነትህንም ይነጋገራሉ። ብርታትህንም ይነጋገራሉ፣ የቸርነትህን ብዛት መታሰቢያ ያወጣሉ፣ በጽድቅህም ማሴትን ያደርጋሉ። እግዚአብሔር ሮሮና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱም በሥራ ሁሉ ላይ ነው። አቤቱ ሥራ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። የመንግሥትህን ክብር ይናገራሉ፣ ኃይልህንም ይነጋገራሉ ለሰው ልጆች ኃይልህን የመንግሥትህንም ግርማ ክብር ያስታውቁ ዘንድ። መንግሥቴ የዘላለም መንግሥት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው፣ በሥራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። የሁሉ ዐይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋል። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ፣ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸውማል። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል፣ ሥጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ።